ይህንን ጉድ ተመልከቱ። የለሚ ኩራ ክፍለ ከተማ አስተዳደር ገቢዎች ቅርንጫፍ ጽሕፈት ቤት የክትትል ኦፊሰር ባለሙያ በቁጥጥር ስር ውሏል። በለሚኩራ ክፍለ ከተማ በወረዳ ሁለት በሰላምና ጸጥታ ኃላፊ የሚመራው ክትትል ቡድን በማደራጀት ከሀያት አደባባይ እስከ ጣፎ አደባባይ ድረስ መንግስትና ሕዝብ የሰጣቸውን ኃላፊነት ወደ ጎን በመተው ለራስ ያልተገባ ጥቅም በማዋል መኪናዎችን በማስቆም ገንዘብ ሲቀበሉ የነበሩ የለሚኩራ ክፍለ ከተማ ገቢዎች ቅርንጫፍ ጽህፈት ቤት ሰራተኛ ላይ እርምጃ ተወስዷል ተብሏል። ይህንን ወንጀል ሲፈጽሙ እጅ ከፍጅ የተያዙ ተጠርጣሪዎች ወንጀለኞች ስማቸው ከዚህ በታች የተዘረዘሩት ነው ተብሏል። አንደኛ ዳኛቸው ጎንፋ ዋጅራ ባለሙያ ነው። ሁለተኛ ዳዊት ፍቅሬ። ሶስተኛ ይልቃል ጌጤ ሹፌር ነው። እነኚህ ተጠርጣሪዎች እጅ ከፍንጅ በቁጥጥር ስር የዋሉ ሲሆን ግለሰቦቹ በፈጸሙት ያልተገባ ወንጀል ምርመራ እየተደረገባቸው ይገኛል። መረጃውን ያገኘ ነው ከአዲስ አበባ ኮሚኒኬሽን ቢሮ ነው። ህወሃት ማምሻውን ባወጣው መግለጫ ከመንግስት ጋር ጊዜያዊ አስተዳደሩን ፕሬዚዳንት ለመቀየር ተስማምተዋል። ስለሆነም የህወሃት ማዕከላዊ ኮሚቴ ጄኔራል ታደሰ ወረደን በፕሬዝዳንትነት እንዲሾም ወስኗል። ነገር ግን በጠቅላይ ሚኒስትሩ ጽህፈት ቤት የቀረበው አስተያየት ጥሪ ስምምነቱን ችላ ብሎታል። ፕሬዚዳንቱን የመሾም ስልጣን የጠቅላይ ሚኒስትሩ ብቸኛ ውሳኔ መስሉ የፕሪቶሪያን ስምምነት ስለሚጠስ ተቀባይነት የለውም ሲል ህወሃት መግለጫ አውጥቷል። የብሔራዊ ቡድናችን አምበል የሆነው አስቻለው ከጨዋታ መልስ እግዚአብሔር በመንታ ልጆች ባርኮታል። እስቲ ሁላችሁም እንኳን ደስ ያለ በሉት። በዚህ ሰዓት እህቶቻችንን እየፈተነ ካለ ጉዳይ ውስጥ አንዱ የሞዴስ ዋጋ መጨመር ነው። የዚችን እህት ቪዲዮ አይቼ በጣም ነው የተሰማኝ። እውነቷን ነው፣ እንደ ቀልድም መታየት የሌለበት ነገር ነው። ለዚህም ደግሞ እኛ ወንዶችም ሁላችንም ለነዚህ ሴቶች ድምፅ ልንሆናቸው ይገባል ብዬ አስባለሁ። ሁላችሁም ይህንን ቪዲዮ ሪፖስት ኮፒ ሊንክ ማድረግ እንዳይረሳ። በተለይም ደግሞ ገጠራማ አካባቢ ላይ ያሉ ሴቶች፣ በተለያዩ ዩኒቨርሲቲዎች የሚማሩ ሴቶች በዚህ ጉዳይ ላይ እጅጉን ይጎዳሉ። አንድ ሞዴል 60 ብር፣ 80 ብር እስከ 100 ብር እየተሸጠ ነው ያለው። በዚህ ሰዓት ይሄ ጉዳይ ሊታሰብበት ይገባል። በቂ መስጊድ አለን ሆስፒታል ገንቡልን ያሉት መሪ የቡርኪና ፋሶ በኃይል ስልጣን ላይ ያለው ጊዜያዊ መንግስት ከሳውዲ አረቢያ የቀረበውን መስጊድ እንስራላችሁ ጥያቄ ውድቅ አድርጓል። ሳውዲ አረቢያ በቡርኪና ፋሶ ከ200 በላይ መስጊድ ለመገንባት የገንዘብ ድጋፍ ለማድረግ ጥያቄ ብታቀርብም የቡርኪና ፋሶ ጊዜያዊ መንግስት 68% ለሚሆኑ የቡርኪና ፋሶ ሙስሊም ማህበረሰብ አሁን ያለው መስጊድ ከበቂ በላይ ነው፣ መስጊድ የአማኞች መሰባሰቢያ ከተጠቃሚው ህዝብ ቁጥር ጋር ተጣጥመው የሚቀርብ እንጂ አንድ መስጊድ ለአንድ አማኝ ለማዳረስ አይሰራም ብለዋል በቂ መስጊድ ስላለን ከቻላችሁ ሆስፒታል፣ ትምህርት ቤት፣ መንገድና ሌሎች መሰረተ ልማት እንድንሰራ አግዙል የሚል ጥሪም አቅርቧል።